የውጭ ጠላት አስገብተን አናውቅም ። እኛ እርስ በራሳችን እንገዳደላ። እኛ እርስ በራሳችን ጭራሽ አሳልፈን ልንሰጣት ከእሱ ጋር ልንቆም ነው እንዴ? ማን ነው ሰውዬው ፑሽ

እኔ ደግሞ ስናደድ እግዚአብሔር አማርኛ ነው፣ ጀርመንኛው ራሱ ምንም አማርኛ ራሱ ይጠፋኛል ስናደድ። እንዴ፣ ምንድነው እንደዚህ? ለምንድነው የምትስቀው አንተ ማርክ? አሁን ጂጂ፣ ችግር የለውም ባቡር ነው ይገጭሃል። እሷ አስታደጋ የተታወራል አታፍርም። ማታ እሷ አስታውራ ሰምተህ ተታወራለ። ከሰው ጋር ብትጋጭስ እኔ ያላወራው ብራዘር፣ እረፍ። ነካካችህ እኮ አውርተህ ነበር። ተሳስተህ ነበር። አዋርድህን ነበር። አሁን ይሄ ፍርድ ቤት አይደለም ወይ?

መቼም አርባ ለኦሮሞ ብቻ ሰጣ አይደለም፣ እዚህ ለራስ ነው። ይሄ ሁላ ጊፍት ለኦሮሞ ብቻ አይደለም የሰጠው ምክንያቱም ሙጭጉርባ ለንጨተኳቸስ ደርበዱ በአማርኛ አንድ አንበሳ ወር ውር አልኩት። በኦሮመኛ አንድ አንበሳ ወር ውር አልኩት። በእንግሊዘኛ አራተኛ ቋንቋ የለኝም፣ ውጣ ነው የምልክ ምን አገባን ትላለ እ ማንጀገባነገርተላለኬ የመጣ እንግዳ መስሎን ነው እንጂ አሁን ባይ ዘ ወይ፣ እንደዚህ አይነት ሶፍ ማለኛም ይችላል። ፑሽ ኦን ላይን በሉ ሁላችሁም ፑሽ ፑሽ፣ ላይን ላይን ብላችሁ ጻፉ ጻፉ። ሚ ኖ እንግሊሽ አረበስማ፣ የሀበሻ እንግሊዘኛ ነው የጻፈው። ሚ ኖ እንግሊሽ። እንደዚህ የባንጋሊ የባንጋሊ ነው የባንጋሊ ነው። ምን ትስቃላችሁ? ላዮን ላዮን ብላችሁ ጻፉ። እነዚህ ሰዎች ችግር ነው ያለባችሁ እናንተ ሰዎች እኔ ዝም ብላችሁ ማርክ ላዮን ማርክ ላዮን ማርክ ላዮን ብላችሁ ጻፉ። ኮሜንት ላይ ጥርሳችሁና ምንድን ነው የምትጽቁት? ባንጋሊኮ ክፍሌ ነው አንተ። ላዮን ላዮን ብሎ ጻፉ። ጌምን ተጫወቱ። እየተጫወት ነው ሁላችንም እየተጫወትን እናወራለን። አሁን ማርክ ስላለ እዚህ ቁጭ ብሎ እያየ ነው አሉ ዳይቦ። እዚህ ቁጭ ብሎ እያየ ነው አሉ ዳይቦ። አሁን ወደ አንቺ ስለሚዞር ሙሽ ያደርግልሻለሁ። ግድ የለም አንቺ ው እንደዚያ አይደለ? የሚባለው ሊቭ አላውን ዲቦራ ካምቱሚ ነው የሚባለው። ታብታብ አድርጉላችሁም ታብታብ አድርጉ። አንበሳ ሊወርድ ነው፣ ታብታብ አድርጉላችሁ እናንተ። ደግሞ የኛዎቹ ደግሞ እየሄዱ እንዲህ ብሏል፣ እንዲህ ብሏል

ጋይሶች ዳረብታ ባር በምናምን ግራ ገባኝ እኮ ማወራው ቋንቋ ከሌላ ፕላኔት የመጣው ሰው ነኝ ማወራው ቋንቋ የገባችሁ? ግራ ገባኝ።